የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራኑን ሁለንተናዊ መሪ አያቶላህ አሊ ሀሚኒን አሁን አንገላቸውም ሲሉ ተናግረዋል። በጦርነቱ እጅ የለበትም ሲሉ የሰነበቱት ትራምፕ አሁን በጉዳዩ ላይ ያላቸውን ጣልቃ ገብነት ያሳበቀባቸውን ሀሳብ ነው የሰጡት። አያቶላህን አንገላቸውም ቢሉም በቴህራን በኩል ያለው አረዳድ ከዚህ ተቃራኒ ነው። አጋጣሚውን ካገኙ መሪያችንን ያሳጡናል የሚል አረዳድ በዝተዋል። የኢራን አብዮታዊ ዘብ ኃይል በቀላሉ መሪውን አሳልፎ ይሰጣል ማለት ዘበት ነው በሚባልበት ወቅት የአሜሪካ ፖለቲከኞች መልእክት አስቸጋሪ እየሆነ መጥተዋል። ሪፐብሊካኑ ትራምፕ አያቶላህ የት እንዳሉ እናውቃለን፣ ቀላል ኢላማ ናቸው ማለታቸው አስደንጋጭ ትርጉም ተሰጥቶታል። ያለምንም ቅድመ ሁኔታ እጅ ይስጡ በሚል በትሩዝ ሶሻል ሚዲያቸው ላይም ሀሳባቸውን አጋርተዋል። በሌላ በኩል የኢራን በሃይፋና ቴልቪቭ ያላችሁ እስራኤላውያን ሕይወታችሁን ለማዳን ለቃችሁ ውጡ የሚል ማስጠንቀቂያም ሰጥታለች። ግራ አጋቢው የትራምፕ ተደጋጋሚ የትሩ ሶሻል ሚዲያ መልእክት አንዳች አደጋ ሊፈጥር አሊያም አሜሪካ በቀጥታ ጦርነቱ ውስጥ ልትገባ እንደምትችል የጠቆመ ነው ተብሏል። የጊኒቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካልቆመ ሀገራቸው እርምጃ ልትወስድ እንደምትገደድ አስጠነቀቁ። የጊኒቢሳው ፕሬዝዳንት ኡማሮ ሊሶኮ ኢምባሎ እስራኤልና ኢራን ግጭታቸውን እንዲያቆሙ ጥሪ አቅርበዋል። ፕሬዝዳንቱ አክለውም ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችልም አስጠንቅቀዋል። ሊሶኮ ኢምባሎ ማስጠንቀቂያውን የሰጡት ከቢሳው አየር ማረፊያ ከሳፊም ከተማ ጋር የሚያገናኘውን በቻይና ትብብር የተገነባውን የጊኒቢሳው የመጀመሪያው 8.2 ኪሎ ሜትር አውራ ጎዳና ሲመርቁ ባደረጉት ንግግር ነው። በመርቃቱ ላይ ለተገኙት ሰዎች ንግግር ያደረጉት የጊኒቢሳው ፕሬዚዳንት አለም በተለያዩ አካባቢዎችና በሀገራቱ መካከል በሚደረጉ ጦርነቶች የተወሳሰበችና አመፀኛ እንደሆነች ተናግረዋል። ኢምባሎ እስራኤል ውስጥ ላሉትና ኢራን ውስጥ ላሉት ወንድሞቻችን ጦርነቱን ወዲያውኑ እንዲያቆሙ እነግራቸዋለሁ ካልሆነ ግን ጊኒቢሳው ጦርነቱን ለማስቆም ተገቢውን እርምጃ ለመውሰድ ትገደዳለች ብለዋል። ወደ አይስቁ ማለት ይህኔ ነው። አፍሪካውያን መሪዎች የራሳቸው አድሮባቸው የሰው ገብተው ሲያማስሉ እየተለመደ ነው። ቻይና በእስራኤልና በኢራን መካከል እየተባባሰ በቀጠለው ግጭት ትራምፕን ተወቃሽ አድርጋለች። ትራምፕ በእሳት ላይ ቤንዚን እየጨመሩ ነው ስትለም ፕሬዚዳንቱን ወቅሳለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ኩኦ ጂያኩን በዛሬው እለት ትራምፕ ስለ እስራኤል እና ኢራን ውጥረት የሰጡትን መግለጫ አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ እሳቱን ማቀጣጠል፣ ማገዶ መጨመር፣ ማስፈራራት ማስፈራራትና ግፊት መጨመር ሁኔታውን ለማረጋገጥ አይረዳም፣ ይልቁንም ግጭቱን ያባብሰዋል ሲሉ ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንና እስራኤል ስምምነት ላይ መድረስ አይፈልጉም ሲሉ መናገራቸውን ቢቢሲ በዛሬ ዕለት መዘገቡ የሚታወስ ነው። አምስተኛ ቀኑን ያስቆጠረው የእስራኤልና የኢራን ጦርነት ተባብሶ ቀጥሏል። ኢራን እስራኤል ጥቃቷን ካቆመች እኔም የአጸፋ እርምጃዬን አቆማለሁ ብትልም እስራኤል ዘመቻውን ለ15 ቀናት የማስቀጠል ዕቅድ እንዳላት ዘገባዎች እየጠቆሙ ነው።